እንዴት ናችሁ የኔ ውዶች ደና ናችሁ ዛሬ የምነግራችሁ በጣም የሚገርም የማጠብቁት ሁልጊዜ የጠበቃችሁት ግን ዛሬ ይሆናል ብላችሁ ያላሰባችሁት ነገር አለ አይደል እሱን ነው የምነግራችሁ በሌላ በኩል ግን እናንተ በጣም ያሳሰበኝ ነገር ነበረ ምንትኩ በቀደም ማለት ነው አንድ ሌትር ክሎሮክስ የጠጣን የሞተ መስሎኝ ነበር የ ጦስ ሆነባት ብዬ ነበር አለ አለ አልሞተም አላ ለ የዘንድሮ ክሎሮክስ ግን ጋ ኤክስፓርድ አገልግሎት መስጠት ትቷል በለው አጣጣጡ እኮ እንዴ በጣም ነው አጣጥሞ የጠጣው ነበር እና ልጁ በህይወት አለ አልሞተም ለማንኛውም ደስ ብሎኛል ባለማው ሞተ ደግሞ አንተ ሞተ ደግሞ ልጅቷ ቆስ ውስጥ ትግባ እንዴ ኔኮ ምንቴ ማለት ነው ታረቁ ብለህ ክሎሮክስ እየጠጣህ ማለት ነው ይህ ሲጋቡ ምናምን እንዴት ነው የምትሆነው ቆይ ራስ ግን ነው በሽጉጥ የምትገለው ወይም እንጂ ክሎሮክሶ ማ ሆስፒታል ሄደ ያሳረፍ። ከአሁን ግን በቃ የማያዳግም እርምጃ በራስ ላይ መውሰድ አለብህ። ዝም ብለህ ማለት ነው በሽጉጥ እንደዚህ ራስ ላይ በቃ። ድፍረት ማለት ይሄ ነው። ወንድ ማለት እንደዚህ ነው። ከዛ ውጭ ግን ዝም ብሎ እየጠጡ እርጎ እናንተን ን ግጥም እያረጉ መትረፍ ይሄ ለፍቅር የተከፈለ መስዋዕትነት አይደለም። ጀግና ከሆንክ እስኪ እንዲሁም በሽጉጥ ራስን ድብ እናደርገው በቃ። እንደዛ ከሆነ ነብር እውነትም ተወዳታል እውነትም ታፈቅራታለ። እውነትም ለፍቅር መስዋዕት ከፈልክ ማለት እሱ ነው። ከዛ ውጭ ግን ውሸት። ግን አንድ ሊትር ክሎሮክስ ሞልታ እየጠጣ ሞች አሉ። አይሰራም አይሰራም። እና አሁን ልጆቹ ሲጋቡ ብዙ ሰው ራሱን ሊያጠፋ ይችላል። ሲጀመር ማለት ነው ወንዱ ብቻ ሳይሆን ሴቱ ሴቱም ራሱን ማጥፋቱ አይቀርም። አሁን እኮ አንዳንዶች እኮ ባለፈው ሲያሽቃብጡ የነበሩት አሁን ትናንትና፣ ይሄ ሮማንቲኩ ላይፍ ስታይል ኦላላ፣ በለው በለው፣ እንዴት እንደተመቸኝ የትናንት ነው ግን ብሩክራሶች ራሶ ሼፍ እኮ ነው የሆኑ ትናንትና። ኦ ማይ ጋድ እሱን ሲያዩ ማለት ነው። ወይ የውሻ ሳቅ እኮ ነው የሚሰቁት። አንጀታቸው ርር እያለ ነው የሚሰቁት። አሁን ምን ብለው ያሽቃጡ? ምን ብለው ያሽቃጡ? አንዳንዴ እኮ አይጣ ላይ ድረስ ነው ጋይስ የሚሉት ነው የሚጠፋቸው። የሚሆኑት ነው የሚጠፋቸው። እና የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ ደህና ናችሁ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ጉንፋኑ አንድ ወር ሊሆነው ነው ሳይለቀኝ ማለት ነው። በለው እና የኔ ወዶች ሰብስክራይብ እስኪ እስኪያድርጉ ካይስ፣ እንዴ ላይክም ግጭት አድርጉ። ዝም ብሎ ማየት ምን ይሰራል? ምኑ ናችሁ ነው። እና እንግዲህ እነ ሀይሚ ሮማንቲኳን ጀመር ስላደረጓ በጣም ደስ ብሎኛል። ደስ ብሎኛል። እኔ የምሬ ነው። በቃ እንደዚህ ነገር ነው የናፈቀኝ። ግን እኮ ማለት ነው አንዳንድ ዩቲበሮች ሁላችንም ብንሆን የሆነ ጸብ፣ ግጭት፣ ብጥብጥ፣ ነተረክ ምናምን ሲኖር ደስ ይለናል። ለምን መሰላችሁ ለምን መሰላችሁ መፈትፈት አለብና ስንፈተፍት ቪው የሚኖር እነሱ ሲጨቃጨቁ ለምሳሌ ቪው አላቸው እኛም በዛ ስንሰራ ቪው ይኖር አልገባቸው አደለ እኔ ግን የምሬን ነው እምላችሁ ምንም ደስ አይለኝም በቃ እንደዚህ ሰላም ሲወ አይኑራ አይኑራ ምን አገባኝ እኔ ማታ ማታ ፈታ እያልኩ ካመሸው ከዚህ በላይ ደስ የሚል ነገር የለም የምሬን ነው እምላችሁ እና እኔ ደስ ብሎኛል እንደዚህ ፍልቅልቅ እያሉ ስለመጡ ከዛ በተረፍ ደግሞ ማለት ነው ብሩክ ነገሮችን እያጠራው ከህይወቴ እያወጣው ብዙ አዲስ ነገር ይኖራል ብሏል። አዎ፣ አዎ አውጣ ጥርግርግ አድርጌ አውጣቸው። እነዚህ እንትን የተሸራረፉ ነገሮች በቃ ጥሩ አይደለም። እየቆየ ህይወትን የሚበጣብጥ ነገር ህይወታችሁ ውስጥ ማስቀመጥ አለባችሁ ብዬ አላስብም። ግን እኔ የምፈራው ነገር አጠራለሁ፣ ከህይወቴ ያስወጣለሁ ብለህ ለምሳሌ ማለት ነው ለምሳሌ ብሩ ካሁን ልጅቷን ጠርቶ በቃ ከዚህ በኋላ አልፈልግሽም ህይወቴን አትበጥብጭ ምናምን ብሎ ሊያናግራት ቢጠራት ነገሮች የበለጠ ነው የሚበላሹ፣ ብዬ ነው ማስበው። ሀይሚን ለማስረዳት ሲል ልጅቱ ሌላ ችግር ልትፈጥር ትችላለች። በእርግጠኝነት ይህን ነገር አጠራለሁ ብሎ ልጅቷን ካገኛት ነገሮች ይበላሻሉ ብዬ ነው ማስበው። ምክንያቱም ልጅቱ ዋናው አላማ የእውነት እሱን ፈልገው ላይሆን ይችላል፣ መታወቅ ምናምን ሊሆን ይችላል ግን ደግሞ አሁን እንደገና ታርቀው በአሁኑ ደግሞ እንደዚህ አይነት ችግር ከተፈጠረ ይደብራል፣ አይነፋም። ስለዚህ ልጅቷን አሁን እንደማትፈልጋት ነግራታል። ሀይሚም በቃ ምን አለች? ትናንትና እንደውም ስቶሪዋ ላይ እንትን አይቻለው። አሁን የትናንትነ ስቶሪያው ለልጅቷ መልስ ነው በቀጥታ ማለት ነው። ምክንያቱም ፍቅርን መጀመር እንጂ መጀመር ቀላል ነው፣ መጨረስ ግን ከባድ ነው። እውነት ነው። ከሱ ጋር የሆነ ነገር ጀምራው ይሆናል ምናምን፣ ግን ደግሞ አልጨረሱትም፣ መሀል ላይ አቁመውታል። ሶ እነሱ የጀመሩትን ነገር እየቀጠሉ ነው። ስለዚህ ልጅቷ ምናልባት መታወቅ መፈመስ ምናምን ፈልጋ ሊሆን ይችላል። ከዛ ውጭ ግን ከዚህም በኋላ ድጋሚ ሷን ለማስረዳት ምናምን ማግኘት ምናምን ተገብ አይደለም። ሌላ ችግር ነው የሚፈጠር ብዬ ነው የማስበው ግን አሁን ላይ ያሉበት ሁኔታ በጣም ነው ደስ የሚለኝ። እንደዚህ ቢቀጥሉ በጣም ደስ ይለኛል። ከዛ ውጭ ግን ብዙ ነገር ይኖራል፣ እርግጠኛ ነኝ ማለት ነው። ብዙ ነገሮች ይኖራሉ ብዬ አስባለሁ። ብዙ አዳዲስ ነገሮች ይፈጠራሉ ብዬ አስባለሁ፣ ምክንያቱም ነገሮች ከቀን ወደ ቀን እየተቀየሩ ነው። ለምን አትሉም? በመጀመሪያ ደረጃ ቡራ ለብቻው ነበር የሚኖረው። አሁን ደግሞ ከብቻው ከመኖር ሀይሚ ቤት ሀይሚ ቤት መኖር ጀመረ በሉ አትሉም እንዴ ሀይሚ ቤት መኖር ጀምሯል። መኖር ጀመረ በሉ። ሶፋ ላይ ነው የሚተኛው ግን በጣም ያሳዝናል። በጣም ያሳዝናል። ሶፋ ላይ ነው የሚተኛው ግን ወደፊት ከሶፋ ወደ አልጋ መቀየሩ አይቀርም። ልጆቹ በአንድ መሆናቸው አይቀርም። ምክንያቱም አንድ ቤት እየኖረ ሰው መቼም እኔ እንጃ እኔ አላምንም፣ አላምንም እውነቴን ነው የምናገር። መደበቅ ለምን አስፈለገኝ? ከአንድ ቤት በጣም ብዙ ጊዜ ስትኖሩ ብዙ ነገሮች ስለሚፈጠሩ ማለት ነው እኔ ምንም ነገር ማውራት አልፈልግም፣ ግን ከአንድ ቤት እየኖረ ሰው ምንም የለም። እሺ እየቆዩ ሀይሚ ደግሞ አትፈልግም፣ ዝም ብሎ እንደዚህ መሆን ማለት ነው። ብዙ ጊዜ ካያቸዋት በቃ፣ የሆነ ክብሯን የሚነካ ነገር ማድረግ አትፈልግም። በቃ በክብር ግን ከብሩ ጋር መሆን ትፈልጋለች፣ ግን ደግሞ ክብሯን ባወረደ መልኩ እንደ ዝም ብሎ በዘፈቀደ ምናምን እንዲሆን አትፈልግም። በተለይ በአደባባይ እንደዚህ በሶሻል ሚዲያ ምናምን ሆኖ በቃ ሁሉ ነገር ይፋ እንዲሆን ትፈልጋለች። ምክንያቱም በጣም ብዙ ሰዎች አብረው ሆነው አብረው እየኖሩ ግን በቃ ልክ እሱ ስላላለ ብቻ በይፋ ስላልተናገረ ብቻ ይህን እኮ በውስጥ እኮ ጓደኛሞች ሊሆኑ ይችላሉ። ግን እሱ ይፋ ወጥቶ ስላልተናገረ ብቻ ብዙ ሴቶች እየመጡ ፍቅረኛ ሞች እኮ አይደላችሁ? ምን ይወደዋል፣ ምን ያፈቅራሉ። በቃ እንደዛ አይነት አስተያየት በጣም ብዙ ሴቶች ይሰጣሉ። መስጠት ብቻ ሳይሆን ይላሉም ጭምር ሰው። ለዚህ ለዚህ ነገር ደግሞ ሀይሚ በይፋ በትክክለኛው መንገድ እንዲጠይቃት ትፈልጋለች፣ አብራ መሆን ትፈልጋለች። ብሩክ ደግሞ ይህን ነገር ማድረግ አብዛኛውን ጊዜ የሚፈልግ አይመስለኝም። የማይፈልግበት ምክንያት ደግሞ ሀይሚን ስለማይፈልጋት ምናምን አይደለም በጣም ይፈልጋታል፣ ይወዳታል ለሱ እንደምታስፈልገው ያውቃል ካለሷ ብዙ ነገሮች እንደማይስተካከሉለት በደንብ አድርጎ ያውቃል። እሷም እንደዛው ካለሱ ብዙ ነገሮች እንደማይስተካከሉላት ታውቃለች፣ ብዙ ነገሮችን እንደሚደግፋት፣ ብዙ ነገሮችን እንደሚያግዛት ታቃለች። ግን እሱ እንደዛ የማያደርግበት ዋናው ምክንያት ፍራች አለበት። ፍራች አለበት አንደኛ ነገር እምቢ ትለኛለች ወይ የሚል ፍራቻ። ሁለተኛ ነገር ደግሞ ከጀመርነው በኋላ ልክ እንደ ሌሎች ዩቲዩበሮች መጣላት መከፋፈል ይመጣል። አዎ በጣም ብዙ ዩቲዩበሮች ጋር እንደዚህ አይነት ነገር ተፈጥሯል። የማርክና ሄለንን ማስታወስ ትችላላችሁ። እነሱ ፍቅረኛሞች ነን ብለው ብዙ ጊዜ ከቆየ በኋላ ሲለያዩ ምን እንደተፈጠረ ሁላችሁም ታውቃላችሁ። አንደኛ ተመልካች በጣም ነው የተከፋፈለባቸው። ሁለተኛ በጣም ብዙ የሞራል ውድቀት እነሱ ላይ ራሱ በጣም ጫና ነው የደረሰባቸው። በቃ ሲለያዩ ለምን ለምን ተለያያችሁ፣ ምን አለያያችሁ? የተለያዩበት ምክንያት በቃ በጣም ብዙ አይነት አስተያየት ነበር ሲሰጥ የነበረው ያ ያ ነገር ደግሞ እነሱን ምን አይነት ጭንቅላታቸውን እንደሚያደማቸው አስባችሁታል? ተለያይታችሁ የምትወዱት ሰው አታችሁ፣ ከዛ በላይ ደግሞ ሰዎች በጥያቄ ሲያጨናንቋችሁ፣ በምን ተለያያችሁ፣ ሁሌ እናንተ ሚነካ ነገር። አንዴ ሱ አፍቅራ ነው፣ አንዴ በቃ በጣም ወሬው በጣም ሲናጎድ ማለት ነው፣ እነሱ በጣም ነው የሚደብራቸው፣ ሞራላቸው የሚነካው። እና እንደዚህ አይነት ነገር እንዳይፈጠርበት ይፈራል። ይህ ነገር ከተፈጠረ እንዳሁኑ የሚወዷቸው የሚያከብሯቸው ምናምን አይኖሩም። ይከፋፈላል ተመልካች። አሁን ሄለንና ማርክ አብረው ሲሰሩታል በጣም ነበር ተመልካች ያላቸው። ከተለያዩ በኋላ ግን የሁለታቸውም ነው የቀነሰው፣ የሁለታቸው ምክንያቱ። በቃ ተመልካች ተከፋፈለ ማለት ነው። ገብታችኋል አደለም? ስለዚህ ብሩክ ይህ ነገር ፍራች አለበት። በቃ አብሮ ሆኖ ከዛ መለየት አይፈልግም። በቃ ተረጋግቶ በቃ እርግጠኛ ሲሆን ነው ማድረግ የሚፈልገው። ሀይሚ ደግሞ በአደባባይ የኔነሽ እንዲላት ትፈልጋለች ለምን በቃ እየመጡ ማንም ሰው እንዲጨቀጭቃት ማንም ሰው ምንም የላቸውም ይህ እኮ እያለ አስተያየት እንዲሰጣት አትፈልግም እና እንግዲህ በቅርቡ ዞሮ ዞሮ አዲስ ነገር አይጠፋም ገባችሁ አይደል የኔ ወዶች ለማንኛውም መልካም ቀን የሆነላችሁ ያማረ እየሰመረ እስከዛው ደግሞ ማታ ይመጣሉ ብዬ አስባለሁ በአሪፍ ቪዲዮ